ታየ ደንዳ ጠቅላይ ሚኒስትሩንና አዳነች አበቤን ፍርድ ቤት ለመገተር እየሞገቱ ነው። የቀድሞ የሰላም ሚኒስትር ዴታ ታየ ደንዳም ከእስር ከተፈቱ በኋላ ጉዳያቸውን በውጭ ሆነው እየተከታተሉ ሲሆን ጠቅላይ ሚኒስትሩን ፍርድ ቤት ለማስቀረብ እየተሟገቱ ነው። በትናንትናው ዕለት ፍርድ ቤት ቀርበው የነበሩት ታየ ለምስክርነት የጠሯቸው ጠቅላይ ሚኒስትር አብይ አህመድ እና ከንቲባዋ አዳነች አበቤ ፍርድ ቤት ሳይገኙ ቀርተዋል። ምንም እንኳን ጠቅላይ ሚኒስትሩና ከንቲባዋ ፍርድ ቤት ባይቀርቡም በቀጣይ ችሎት ተገደው እንዲቀርቡ ታየ በጠበቃቸው በኩል ጠይቀዋል። የፍርድ ቤት ፖስተኛው መጥሪያውን ይዞ ሲሄድ ጥበቃዎች መጥሪያ መሆኑን ካረጋገጡ በኋላም ወደ ጽህፈት ቤታቸው እንዳይገባ ተደርጎ መመለሱ ተሰምቷል። የፍርድ ቤት መጥሪያውን በጥበቆቻቸው ከበር ላይ እያስመለሱት አብይና አዳነችን ጉዳይ በሌላ ችሎት እንዲታይ ቀጠሮ ተሰጥቶበታል። የታየ ጠበቃ የፍርድ ቤት መጥሪያው መሆኑን ሲያውቁ ከበር እንዲመለስ የተደረገው የፍርድ ቤቱን መናቅ ነው ሲሉ አቤቱታ አሰምተዋል። ማንኛውም ዜጋ አልቀርብም ሲል ተገዶ ፍርድ ቤት እንደሚቀርብ ሁሉ ጠቅላይ ሚኒስትሩና ከንቲባዋ ተገዳው ።ል ቀርቡ ለፌዴራል ፖሊስ ትእዛዝ እንዲሰጥላቸው የታየ ጠበቃ ጠይቀዋል። ፍርድ ቤቱም ለጠቅላይ ሚኒስትር አብይና ከንቲባ ዳነች አብቤ በፌዴራል ፖሊስ በኩል መጥሪያ እንዲሰጥ በቀረበው አቤቱታ ላይ ትዕዛዝ ለመስጠት ተለዋጭ ቀጠሮ ሰጥቷል። ታየ ጠቅላይ ሚኒስትሩን ፍርድ ቤት ለማቅረብ አበክረው እየተሟገቱ ሲሆን፣ ቀጣዩ አብይ በፌዴራል ፖሊስ ተገዶ የመቅረብና ለመቅረብ ፍርድ ቤት ትዛዝ ተጠባቂ ሆኗል። ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታየ እንዲከላከሉት የበየነባቸውን ፍቃድ የሌለው የጦር መሳሪያ መያዝ ላይ ነው። አብይን በምስክርነት የቆጠሩት ታየ በዚሁ ክስ ለችሎቱ እንደ ተከላካይ ካስመዘገቧቸው አምስት ምስክሮች የሶስቱን ቃል ለመቀበል ነበር የትላንቱ ችሎት የተቀጠረው። አይ የሰላም ሚኒስተር ዴታ ሆነው በሚሰሩበት ወቅት የሰላም ሚኒስተር የነበሩት ብናልፍ አንዱ ዓለምና የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር መላኩ ፈንታም በአቶ ታዬ ከተጠሩ አምስት ተከላካይ ምስክሮች መካከል ቃላቸውን ሰጠዋል። የተቀሩት ሶስት ተከላካይ ምስክሮች ማለትም ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ከተማ ከንቲባ ዳነች አበቤና የከተማና መሰረተ ልማት ሚኒስተር ጫልቱ ሳኒ እስካሁን ፍርድ ቤት ቀርበው ቃላቸውን አልሰጡም። ፍርድ ቤቱ በመዝገብ ቤቱ በኩል ለባለሥልጣናቱ የመጥሪያ ትዕዛዝ ማድረስ አለመቻሉን አስታውቋል። ታዬ ከረጅም ጊዜ በኋላ ዛሬ ጠበቃ ይዘው የቀረቡ ሲሆን ችሎቱ ለተከላካይ ምስክሮች ትዕዛዝ ማድረስ አለመቻሉን መግለጹን ተከትሎ መከራከሪያ አቅርበዋል። የታየ ጠበቃ ምስክሮቹ ቋሚ አድራሻ ያላቸው በመሆኑ ፍርድ ቤቱ ትዕዛዙን የሚፈጽምበት ሌላ አሳማኝ መንገድ በመከተል ትዕዛዙ ለምስክሮቹ እንዲደርስ ማድረግ አለበት ሲሉ ተከራክረዋል። ታዬም በበኩላቸው ፍርድ ቤቱ ምስክሮቹን ማቅረብ የማይችል ከሆነ ወደ ቀጣይ እርምጃ ይተላለፍልኝ ብለዋል። ፍርድ ቤቱ ግን የክሱ ሂደት መጠበቅ ስላለበት በቀጣይ ትዕዛዙን በፌዴራል ፖሊስ በኩል ለማድረስ ትዕዛዝ እንደሚሰጥ አማራጭ በማቅረብ ተለዋጭ ቀጠሮውንም ለሰኔ 32017 ዓ.ም ይዟል። ከጦርነት የሚሸሹ ሱዳናውያን በሕይወት ለመቆየት ከሰልና ቅጠል እየበሉ መሆኑ ተነገረም። የሚላስ የሚቀመስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸውን አንድ የእርዳታ ድርጅት ለቢቢሲ ተናገረም። በኤልፋሸር ከተማ አቅራቢያ በሚገኝ የተፈናቃዮች ካምፕ ላይ ከተፈጸመው ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ነው ያገኙትን ለመብላት የተገደዱት ተብሏል። እየሰማን ያለነው ታሪክ በእውነት በጣም የዘገነነ ነው ሲሉ የነ ኖርዌጂያን ሬፊዩጅ ካውንስል ኃላፊ ኖዋ ታይለር ለቢቢሲ ኒውስ ዴሊ ፕሮግራም ተናግረዋል። ሰዎች ካልፋሸር ወደ ታዊል እየሸሹ ነው፣ ነገር ግን እንደደረሱ ሕይወታቸው እያለፈ ነው ሲሉ ኃላፊው አክለዋል። አንዳንዶቹ እጅግ በሚያቃጥል ሙቀት ከዛምዛም ካምፕ ተነስተው 40 ኪሎ ሜትር ሲጓዙ መንገድ ላይ በውሃ ጥም ምክንያት እየሞቱ ነው ብለዋል። ኤል ፋሸር በሱዳኗ ምዕራባዊ ግዛት ዳርፉር ውስጥ በሱዳን ሰራዊትና አጋሮቹ ቁጥጥር ስር ያለች የመጨረሻዋ ከተማ ናት። በዚህ ወር መጀመሪያ ላይ የፈጥኖ ደራሽ ኃይሉ በዛምዛም የተፈናቃዮች ካምፕ ላይ በፈጸመው ጥቃት በአስር ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያውን ለቀው ሸሽተዋል። አብዛኛው የዛምዛም ነዋሪዎች ከዚህ በፊት የነበሩበትን የዳርፉር ግጭቶችን በመሸሽ ለአስር ዓመታት ያህል በካምፑ ቆይተዋል። በአስር ሺዎች የሚቆጠሩ ሰዎችን በገደለውና 13 ሚሊዮን ሕዝብ ከመኖሪያቸው ናቀለው ለሁለት ዓመት በተካሄደው ጦርነት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር እየተዋጋ ይገኛል። የእርዳታ ድርጅቶች በሱዳን እየተካሄደ ያለውን ጦርነት በአሁኑ ወቅት በዓለም አስከፊ የሰብአዊ ቀውስ ያስከተለ እንደሆነ ይገልጻሉ። የተባበሩት መንግስታት ድርጅት በሱዳን ረሃብን ለተከሰተባቸው አካባቢዎች የምግብ እርዳታ የሚውል የገንዘብ ችግር ስለገጠመው አቅርቦቱን ለመቀነስ መገደዱን ገልጸዋል። በጦርነቱ ውስጥ ፈጥኖ ደራሽ ኃይሉ በዳርፉር የሚኖሩ አረብ ያልሆኑ ነዋሪዎችን ኢላማ አድርጎ ጥቃት ይፈጽማል በሚል ይ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 ምረውን ቤቶችና የእርዳታ አቅርቦት መገልገያዎች ሆን ተብሎ በስልታዊ ሁኔታ በእሳት እንዲወድሙ ተደርገዋል። ከዛምዛም ካምፕ ጥቃት ለማምለጥ የቻሉ ሰዎችም በየመንገዱ ላይ ሳሉ በረሃብ እየሞቱ ነው ብለዋል። ካምፑ በፈጥኖ ድራሽ ኃይሉ ጥቃት ከተፈጸመበት በኋላ ሙሉ ለሙሉ መውደሙን የሰሜን ዳርፉር ጤና ሚኒስቴር ኢብራሂም ሀቴር ባለፈው ሳምንት ለቢቢሲ መግለጻቸው ይታወቃል። ባለፈው ሳምንት ከዛምዛም እየሸሹ የነበሩ ሰዎች ቤታቸው መቃጠሉንና ተኩስ እንደተከፈተባቸው ለቢቢሲ ተናግረው ነበር። ፈጥኖ ድራሽ ኃይሉ በ በካምፑ ላይ ጥቃት መፈጸሙን፣ ነገር ግን ጭፍጨፋ ፈጽሟል መባሉን አስተባብሏል። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል የሚፈጸሙ የድሮን ጥቃቶችን በተመለከተ ቁጣውን አሰማም። ምክር ቤቱ ሰላማዊ ሰዎች ላይ ያነጣጠሩ የድሮን ጥቃቶችን መቀጠል በእጅጉ አሳሳቢ ነው ሲልም ተናግሯል። ፊልድ ማርሻሉ ከዚህ ቀደም እኛ የድሮን ጥቃት የምንፈጽመው ጃዊሳና ንጹሐንን ለይተን ነው በማለታቸው አይዘነጋም። የዓለም አብያተ ክርስቲያናት ምክር ቤት በኢትዮጵያ የአማራ ክልል ከመቶ በላይ ሰዎች የተገደሉበትን የድሮን ጥቃት አውግዞ መግለጫ አውጥቷል። የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ፕሮፌሰር ጄሪ ፒሌ በአማራ ክልሉ ጦርነት በሰላማዊ ሰዎች ላይ የሚፈጸመው የድሮን ጥቃት በእጅጉ እንዳሳስባቸው መግለጻቸው በመግለጫው ተመላክቷል። በቅርቡ በጎጃም ቀጠና ገደብ ከተማ በተፈጸመው የድሮን ጥቃት በሰላማዊ ዜጎች ላይ የደረሰውን ሞት በእጅጉ እንደሚያሳስባቸውና እንዳሳዘነው ምክር ቤቱ አስታውቋል። በሰሞነኛው የድሮን ጥቃት ሴቶችና ህጻናትን ጨምሮ ከመቶ በላይ ንጽዋን ዜጎች በአንደኛ ደረጃ ትምህርት ቤት ለማህበረሰብ ተግባር በተሰበሰቡ ወቅት መገደላቸውን ጠቅሷል። ባለፈው የፈረንጆቹ 2024 ተደጋጋሚ የሰው አልባ አውሮፕላኖች ጥቃትን ጨምሮ አውዳሚ ጉዳት መድረሱንም ምክር ቤቱ አስታውቋል። በሰላማዊ ሰዎች ላይ ያነጣጠረ ጥቃትን ጨምሮ ይህ አሰቃቂ ድርጊት በቅርብ ወራት ውስጥ በከፍተኛ ደረጃ መጨመሩን ምክር ቤቱ በመግለጫው አመላክቷል። ተመሳሳይ ክስተቶችን እስከቀጠሉ ድረስ በሰላማዊ ሰዎች ላይ የሚደርሰው ጥቃት አሁንም ይጨምራል ሲልም አስጠንቅቆ ተናግሯል። የዓለም አብያተ ክርስቲያናት ምክር ቤት በመግለጫው ሰላማዊ ሰዎች በሚኖሩባቸው አካባቢዎች ላይ የሚደርሰውን ጥቃት አበክሮ እንደሚያወግዘው አስታውቋል። በአማራ ክልሉ ጦርነት እየተሳተፉ የሚገኙ ተፋላሚ ኃይሎች ዓለም አቀፉ የሰብአዊ መብት ህግጋትን ባለማክበር በሰላማዊ ሰዎች ላይ የሚፈጽሟቸው ጥቃቶችን ዓለም አቀፉ ማህበረሰብ እንዲያወግዝም ምክር ቤቱ ጠይቋል። ሰላማዊ ሰዎች ላይ ያነጣጠሩ የድሮን ጥቃቶች መቀጠል በእጅጉ አሳሳቢ መሆኑን ለዓለም አቀፉ ማህበረሰብ እንዲገነዘብም ጥሪ አቅርቧል። በሰላማዊ ሰዎች ላይ በተደጋጋሚ የሚፈጸምን ጥቃት ዓለማውገዝ ተገቢ አይደለም ያለው ምክር ቤቱ ሁኔታው ጠልቅ የሞራልና የስ ስነ መግባር ጥያቄዎችን ያስነሳል ብሏል። በኢትዮጵያ የግጭት ተዋናያን አካላት ዓለም አቀፍ የሰብአዊ ህግጋትን እንዲያከብሩ በሲቪሎችና በሲቪል ማህበረሰቦች ላይ ጥቃት ከማድረስ እንዲቆጠቡም አሳስበዋል። እንዲሁም ለሰላማዊ ዜጎች ሞትና ጉዳት ምክንያት የሆነው ግጭት በሰላም ለመቋጨት አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ምክር ቤቱ ጠይቋል። አገራዊና ዓለም አቀፋዊ ባለድርሻ አካላት ሁሉን አሳታፊ ድርድርና ሰላማዊ መፍትሄ ብቸኛ ዘላቂ የፍትህና የሰላም መንገድ አድርገው ጫና እንዲፈጥሩ ያለውን ማሳስቧል። በኢትዮጵያ ውስጥ ያሉ አብያተ ክርስቲያናት እና የሃይማኖት ማህበረሰቦች ለፍትህ፣ ለርቅ፣ ለሰላምና ለአንድነት ድምጽ ለመሆን እንዲነሱ ምክር ቤቱ ጥሬ አቅርቧል። የዓለም አብያተ ክርስቲያናት ምክር ቤት በመግለጫው ራሳቸው ኢትዮጵያውያንና ዓለም አቀፉ ማህበረሰብ ለሰብአዊ መብት መከበርና ለሰላማዊ ዜጎች ጥቃት ትኩረት እንዲሰጡ ጠይቋል። ጠቅላዩ ከመሩት የብልጽግና ስብሰባ አዳዲስ እና ከባባድ ውሳኔዎች ተላልፈዋል። ጠላቶቻችንን መሳሪያና ትረክት እናስፈታለን ሲልም ገዢው ፓርቲ አውጇል። ከዚህ በተጨማሪም ስለ ኦሮሚያና አማራ ክልል ውጊያዎች እንዲሁም ስለ ቀይ ባህር ያነሳቸው ውሳኔዎችም አሉ። ወዲህ ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስና ፊልድ ማርሻል ብርሃኑ የሰራዊቱን ከፍተኛ አመራሮች ሰብስበው ትዕዛዝ ሰጥተዋል። ሳትዘናጉ በተጠንቀቅ ሁኑ የሚል ትዕዛዝም ተላልፏል። ትናንት ጉባኤ ማድረግ የጀምረው ብልጽግና ፓርቲ ዛሬ የስብሰባውን ስብሰባውን አጠናቆ መግለጫ አውጥቷል። በመግለጫውም ጠላቶቻችንን ትጥቅም ትርክትም እናስፈታለን ሲልም አዲስ አቋም አሰምቷል። ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባል ያለው ብልጽግና ለጠላት ተጋላጭነትን ሊፈጥሩ የሚችሉ አመራሮችን ማረም ጊዜ የማይሰጠው ተግባር ነው ብሏል። አመራሮችን መፈተሽ ይገባል የሚለው የብልጽግናው መግለጫ ይቀጥልና መንግስትን በጉልበት መጣል እንደማይቻል አረጋግጠናል ይላል ኢትዮጵያን ከህልውና አደጋ አውጥተን ወደ አስተማማኝ ህልውና አሸጋግረናታል ያለም ሲሆን አስተማማኝ አቅም ፈጥረናል ሲልም አክሏል። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በወቅታዊ ዓለም አቀፋዊ አህጉራዊ ቀጠናዊና ሀገራዊ ጉዳዮች ላይ ለከፍተኛ የመከላከያ ሰራዊቱ አመራሮች ማብራሪያ ሰጥተዋል። ሚኒስትሩ በሰጡት ማብራሪያ መከላከያ ሰራዊት ራሱን ዝግጁ እንዲያደርግ የሚል የመንግስታቸውን የበላይ ትዕዛዝ አውርደዋል ተብሏል። ከትግራይ እስከ አማራ ወታደራዊ ድል ቀንቶናል ያሉት ጌዲዮን ጽንፈኞች ያሏቸውን የመንግስት ተቀናቃኝ ኃይሎች በክልሉ በግዳጅና በሰላም ስምምነት እጅ አሰጥተናል ብለዋል። የመከላከያ በየክልሎቹ ጌዲዮን ጽንፈኛ ባሏቸው ኃይሎች ላይ በወሰደው እርምጃም ለመንግስት ስጋት ከመሆን ወርደው የራሳቸውን ህልውና ለማቆየት እየተቸገሩ መምጣታቸውንም ተናግረዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በበኩላቸው የሚመሩት ሰራዊት ሀገርን ከብተና ከማዳን ባለፈ ለብልጽግና መፈጠር ደጀን ሆኗል ብለዋል። የተለያየ ቦታ ይንቀሳቀሱ ነበር ያሏቸው ጽንፈኞች ከመቼውም ጊዜ በላይ መዳከማቸውና የሰላም ጥሪ ባልተቀበሉት ላይ የተጀመሩት የመለቃቀም ሥራዎች ተጠናክረው እንደሚቀጥሉም ገልጸዋል። ፊልድ ማርሻሉና ጌዲዮን ለመከላከያ ከፍተኛ አመራሮች በሰጡት ማብራሪያም የራሳቸውን ህልውና ማስቀጠል ተስኗቸው ተበታትነዋል ያሏቸው ታጣቂ ኃይሎች አሁንም ከመንግስት ጋር ፊት ለፊት እየተፋለሙ ነው።